ተመልካቾቻችን የሴካፋ ከ17 ዓመት በታች ውድድር ኢትዮጵያ ከሩዋንዳ እያደረጉት ያለው ጨዋታ በአሁኑ ሰዓት እረፍት ላይ ይገኛል። በዚህም የኢትዮጵያ ብሔራዊ ቡድን ሁለት ለባዶ በሆነ ውጤት እየመራ ይገኛል። አጠቃላይ በተለይም ይህን የሴካፋ ውድድር ለማዘጋጀት በተደረገው ሂደት የነበረው አጠቃላይ ሁነት ምን ይመስላል የሚለውን ለመት አጠቃላይ ለመመልከት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት የሆኑትን አቶ ኢሳያስ ጅራን እዚህ ጋብዘናል። እንግዲህ በተለይም የኢትዮጵያ ይህን ውድድር ለማዘጋጀት ከሁለት ዓመት በኋላ ነው ያዘጋጀችውና ምን ይመስላል የነበረው ሂደት? ሂደቱ ጥሩ ነው። ሁለት ስራዎችን ነው ስንሰራ የነበር ነው። የመጀመሪያው ስራ የተሳትፎ ስራችንን ነው፣ ከሱ ጎን ለጎን መስተንግዷችንን ደግሞ ምን ማድረግ አለብን ብለን ነው ሁለት ከተማ ላይ ነው። ከምንም በላይ ቻሌንጅ አድርጎን የነበረው ውድድሩን ከወሰድን በኋላ ጋራንቲ ሌተር ከመንግስት ከወሰድን በኋላ አበበ ቢቂላ ስቴዲየምም ታገደ። በዚህ መሰረት ከካፍ ጋር ተጻጽፈን አበብ ቅላም ብቻ ሳይሆን አስር ሀገራት ስለሚወዳደሩ ድሬዳዋም እንድፈቀድ አድርገን አንዱ ምድብ ድሬዳዋ አንዱ ምድብ እዚህ ለማድረግ ችለናል። በዚህ መሰረት ሎካል ኦርጋናይዚንግ ኮሚቴ ድሬዳዋ ላይም አዲስ አበባ ላይም አቋቁመናል። ከዚህ ጎን ለጎን ከፍተኛ ዝግጅት ነው ስናደርግ የነበረው። ለዚህ ውድድር ብቻም ሳይሆን የወጣት ልማታችን ምን መሆን አለበት የሚል ስትራቴጂ አዘጋጅተን ሀዋሳና አዲስ አበባ ላይ የ17 ዓመት በታችን ሊግ አቋቁመን ሀያ ቡድን ሀዋሳ ሀያ ቡድን አዲስ አበባ ላይ ስናደርግ ነበር። ከስድስት ወር በላይ ነው ውድድሩ የቆየው። ከነኚህ ውስጥ የተመለመሉ ልጆች ናቸው እና ምንድ ነው ከዚህ በፊቱ ለየት የሚያደርገው ብለህ ካልቀን ከዚህ በፊት ፕሪሚየር ሊግ ውስጥ ያሉት ክለቦችና ክልሎች የ14 ና የ15 ቀን ቶርናመንት አድርጎ ነው ከዛ የምንመርጥ የነበረው እና የኛው ቲም ከፍተኛ ዝግጅት አድርጓል ከዚህ ሁለቱ ሊግ ውስጥ ወደ 85 ልጆች ተመልምሎ ኦልሞስት አንድ ወር ከአንድ ወር በላይ አካባቢ ነው ሆቴል ቆይቶ ተጣርቶ እዚህ የደረሰው እና ዝግጅቱ መልካም ነው። በትላንትና ሁለት የሴካፋ ኦፊሻሎች ከሎካል ኦርጋናይዚንግ ኮሚቴው ጋር እስከዛሬ የነበረውን ስራ ገምግሟል። እጅግ በጣም ደስተኛ ነው የነበሩት እና በዚህ መሰረት ዛሬ እንግዲህ መጀመሪያው ጨዋታ ሁለት እኩል ወጥቷል። ሶማሊያ እና ደቡብ ሱዳን። አሁን አገራችን ኢትዮጵያ ኢትዮጵያን ወክሎ የሚጫወት ከ17 ዓመት በታች የሚጫወት ወንድ ብሔራዊ ቡድን የሩዋንዳቸውን አሁን ሁለት ለባዶ እየመራ ነው እረፍት የወጣ ነው። በአጠቃላይ ግን መልካም ነው ብሎ መውሰድ ይችላል። በጨዋታው ሲታይ ስጋት ልጆቹ ጋር ይታይ ነበርና የልምድ ጉዳይ ነው የሚታየው። ይስተካከላል ብዬ አስባለሁ። እንግዲህ እንደዚህ አይነት ክፍለ ሀገራዊ ውድድሮችን እያስተናገድን እንገኛለን። ከዚህ ቀደም ሴካፋን አዘጋጅተናል፣ አዳጊዎችን። አሁን ደግሞ ሌሎች ውድድሮችም በቀጣይ ታሳቢ ይደረጋል። እንደ ሀገር 2029 ላይ ይሄኛው ተሞክሮ ለ2029 በምን መልኩ ሊያገለግል ይችላል? እንደሚታወቀው ኢትዮጵያ ኢቨንቶችን በማዘጋጀት ብዙ የምትታማ ሀገር አይደለችም። አፍሪካ ህብረት ሄድኳርተር የሚገኝበት ሀገር ነች። በየዓመቱ የመሪዎችን ኢቨንት ታስተናግዳለች። ከዚህ አኳያ ስታይ የስፖርት ኢቨንቱ ከዛ ልምድ በሚገኘው መሰረት መስራት ይቻላል የሚል እምነት ነው ያለኝ። ብዙ ኢቨንቶችንም እስከ ዛሬ ከ23 ዓመት በታች ከ17 ዓመት በታች የአፍሪካ ዋንጫንም ስታዘጋጅ የነበረች ሀገር ናት፣ አንድም ሶስት ጊዜ 29 አሁን ጠይቀናል። ጎደላችንን ሞልተን መንግስት ትኩረት አድርጎ እነኛውን የተጀማመሩት ስቴዲየሞች ካለቁ ሰው ፊት ቀና ብለን የምንቆምበት መስተንግዷችንን በከፍተኛ ደረጃ የምናሳይበት። ባለፈው አመት የካፍ ጄኔራል አሰምበሊ እዚህ አዲስ አበባ አዘጋጅተናል። ከኢቨንቶቹ እስከ ዛሬ ከተደረጉት ኢቨንቶች ለየት ባለ ሁኔታ ነው ማዘጋጅተቻል ነው። እያንዳንዱ ሀገር የፌዴሬሽን ፕሬዚደንት በሚኒስትሮች እና በስቴት ሚኒስትሮች አቀባበል የተደረገላቸው ሁሉም በውጭ ጉዳይ ሚኒስትር እና በጠቅላይ ሚኒስትር ቢሮ በኢትዮጵያ እግር ኳስ ፌዴሬሽን ጋር ትብብር በማድረግ ባህልና ስፖርት እነኚህ በመቀዳጀት ነው እየመራን የነበረው እና እያንዳንዱ ሚኒስትር መስሪያ ቤት የሚመለከተው ስራውን የተወጣበት ኢትዮጵያ የጀኔራል አሰምብሊውን ሌቨል ከፍ አድርጋለች ተብሎ እስከዛሬ የሚወሳበት አሁን በቅርቡ ኮንጎ ላይ ጀነራል አሰምበሊ ካፋ አስተናግዶ ነበር። ኮንጎ ማወዳደር የማትችልበት ደረጃ ላይ ነው እና ቅንኝ አይነት ኢቨንቶች ስትነሳ ኢትዮጵያ ከዚህም በላይ ማዘጋጀት ትችላለች የሚል እምነት ያሳድራል። እንግዲህ እዚህ ቡድን ላይ አብዛኞቹም ተጫዋቾች ሮርቱ ቴኒና ላይ የሚካፈሉ ልጆች ናቸው እና ከዛ አንጻር ከባለፉት ሁለት ዓመታት አንጻር ያየነው እድገት ምንድን ነው? በብሔራዊ ቡድናችን ላይ ይሄ ወጣት ብሔራዊ ቡድን እየመጣበት ያለው መንገድ የታድርገን ስትራቴጂ ጀምረናል። ጌም ሞዴላችን ምን መሆን አለበት ብለን ለዚህ ባለሙያ ቀጥረናል። አቶ አምሳሉን ከአሜሪካ ኦልሞስት ቅጥር አይደለም፣ በቮለንተር በፈቃደኝነት ነው የሚሰሩት። አሰልጣኙን ቤንንም ብታይ በነጻ በፈቃደኝነት ነው የሚሰሩት እና ጌም ሞዴል አዘጋጅተዋል። ለዚህ ጌም ሞዴል ደግሞ ማን ነው ምን አይነት ልጅ ነው የሚሆነው በሚል ነው ምልመላው እየተከናወነ ያለው እና ልጆቹን ሞተው ጉዞ ወደ 2 ክቡር ጠቅላይ ሚኒስትራችን አቅጣጫ አስቀምጧል። ማስተናገድ ኢትዮጵያ እንደምትፈልግ ተናግሯል። ዲክላሬሽን ኦፍ ኢንተረስት ለካፍ አስገብተናል። ሶ እሱን የሚደግፍ እሱን ፕሮጀክት የሚደግፍ ከዚህ ጎን ለጎን ደግሞ መሰረተ ልማቶችን መንግስት ጥቃቅን መሰረተ ልማቶችን መስራት ጀምሯል። መጫወቻ ሜዳዎች ሰውት ስታዲየም ላይ ትኩረት ያደርግና ወጣቶቹ የሚያድጉበት ይረሳል። ሶ አሁን መንግስት ከያዘው አቅጣጫ ጋር ተያይዞ ከእነኚህ ሜዳዎች አንዳንድ ልጅ ብናገኝ ከአስር ዓመት በኋላ የት መድረስ እንደምችል አቅጣጫ ያስቀመጡበት የእሱን ሰፖርት የሚያደርግ ፕሮጀክት ነው። መንግስት አቅጣጫ ያስቀምጣል። ወርዶ ወደታች የሚሰራው ባለሙያው ነው። እሱን ነው ተግባራዊ ያደረግን ያለ ነው እና መነሳሳትን በውስጣቸው ነው የሚፈጥረው ኢቭን በዚህ ውድድር እንኳ ፌል ሚያደርግ የብሔራዊ ቡድን የእድገት መንገዱ ይሄው ነው። በዚህ ደረጃ ነው ማደግ የሚገባው እና ጎልም ሴት አድርገን የተነሳ ነው። ይህን ውድድር ተፎካካሪ የሆን መጨረስ ብቻ ል በበላይነት መጨረስ ነው ግብ አድርገን የተነሳ ነው እና ተስፋ ሰጪ ነው። የምታያቸው ልጆች አሁን እንዳየው በፍላጎት ነው የሚጫወቱት። ከአቅማቸው በላይ ነው የሚሮጡትና በጣም ደስ ይላል። ተስፋ የሚሰጥ ነው። እንግዲህ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጅራ አጠቃላይ በተለይም በረፍ ሰዓት የነበረውን አጠቃላይ ሂደት ስላካፈሉ እናመሰግናለን።